ከረንሲ ከመረጠን በኋላ በምናገኘው ፎርም ላይ የኢንከም ስቴትመንት ኢንፎርሜሽኖቹን እናስገባለን። አስገብተን ከጨረስን በኋላ ሴቭ የሚለውን በተን ክሊክ እናደርገዋለን። ሁለተኛው ፋይናንሽል ስታንዲንግ ላይ አግሪጌሽን ኦፍ ኦል ሜምበርስ የሚለው ነው። በዚህ ስር ኢንፎርሜሽን ፍሮም ባላንስ ሺት የሚለውን በተመሳሳይ ከረንሲ ከመረጠን በኋላ በዚህ በተቀመጠው ፎርም ላይ የባላንስ ሺት ኢንፎርሜሽኖቹን እናስገባለን። ቀጥሎ ሴቭ የሚለውን በተን እንጫናለን። በመቀጠል ኢንፎርሜሽን ፍሮም ኢንከም ስቴትመንት የሚለው ላይ እንደዚሁ ከረንሲ ከመረጠን በኋላ የኢንከም ስቴትመንቱን መረጃዎች በተቀመጠው ፎርም ላይ ሞልተን ሴቭ እናደርገዋለን። በቀጣይ የምናገኘው ሰብሴክሽን ፕሮፖዝድ ፐርሶኔል የሚለው ሴክሽን ነው። በዚህ ሴክሽን ላይ ጨረታውን ያወጣው መሥሪያ ቤት ወይም ደግሞ ኦርጋናይዜሽን ሰፕላየሩ እንዲያሟላለት የሚፈልጋቸው ኤክስፐርቶች ወይም ደግሞ ፐርሶኔሎች ካሉ እነሱን መረጃ የሚጠይቅበት ሰብሴክሽን ነው። ሰፕላየሩ በዚህ ሴክሽን ላይ ለተጠየቁት ኤክስፐርቶች የራሱን መረጃ ማስገባት ይኖርበታል። በዚህ ጨረታ ላይ የተጠየቀው ኤክስፐርት ወይም ደግሞ ታይትል ኦፍ ፖዚሽን ቲም ሊደር ሲሆን ተጨማሪ መረጃዎችን የሚሞላው ሰፕላይሩ ይሆናል። በመጀመሪያ የምንሞላው የኤክስፐርቱን ኔም እንሞላለን። ኤንድ ናሽናሊቲውን ደግሞ እዚጋ ናሽናሊቲውን እንመርጣለን። ቀጥሎ የምናስገባው ኳሊፊኬሽን ነው። እዚህ ጋር በምታዩትን አድ ኳሊፊኬሽን የሚለውን በተን ክሊክ አድርገን ኖሌጅ ኖሌጅ ሌቭል አንደርስታንዲንግ ወርኪንግ ፕሮፌሽንት ወይም ኤክስፐርት ከሚሉት አማራጮች ውስጥ እንመርጣለን። ኖሌጅ ሌቭል ሬዚዩም ፔጅ ሪፍረንስ ወይም ደግሞ ሲቪውን አፕሎድ ስናደርግ ይሄ ኢንፎርሜሽን በየትኛው ፔጅ ላይ እንደሚገኝ የፔጅ ሪፈረንስ እናስቀምጣለን። ን ኮሜንት ካለን ኮሜንታችንን በዚህ ኮሜንት ቦክስ ላይ እንጽፋለን። ቀጥሎ የምንሞላው ኤክስፒሪየንስ ነው። የዚህን ኤክስፐርት ኤክስፒሪየንስ ለመሙላት እዚህ አድ ኤክስፒሪየንስ የሚለው ብትን ላይ ክሊክ እናደርጋለን። ን የርስ ኦፍ ኤክስፒሪየንስ ላይ ነምበር ኦፍ የርስ እንሞላለን ኖሌጅ ሌቭል የሚለው ላይ ከተቀረቡት አማራጮች ውስጥ ኖሌጅ ሌቭል እንመርጣለን። ኤንድ ይሄንን መረጃ ሲቪው ላይ የምናገኝበትን ፔጅ ሪፍረንስ እንሞላለን። ን ኮሜንት ካለ እዚህ ቦክስ ላይ ኮሜንት እናስገባለን። ቀጥሎ የምንሞላው አዲሽናል ኖሌጅ ኤንድ ኤክስፒሪየንስ ነው። በቀጥታ አድ አዲሽናል የሚለው ቡተን ላይ ክሊክ በማድረግ አዲሽናል ኖሌጅ እንድ ኤክስፒሪየንስ ዲቴሉን እዚህ ላይ እናስገባለን። ኖሌጅ ሌቨል እናስገባለን። ፔጅ ሪፍረንስን እንሞላለን። ዘን ኮሜንት ካለን ኮሜንት መስጫ ቦክሱ ላይ እንሞላለን። በቀጣይ የምናደርገው ካሪኩለም ቪቴ ፎር ፕሮፖዝ ፐርሶነል የሚለው ላይ የዚህን ኤክስፐርት ሲቪ በፒዲኤፍ ፎርማት አፕሎድ እናደርጋለን። ሴሌክት ፋይል የሚለው ላይ በመጫን ከኮምፒውተራችን ላይ ፋይሉን በፒዲኤፍ ፎርማት አፕሎድ ማድረግ ይኖርብናል። ከላይ የዘረዘርናቸውን በሙሉ ሞልተን ከጨረስን በኋላ ሴቭ የሚለው በተን ላይ ክሊክ በማድረግ ሴቭ እናደርጋለን። በቀጣይ የምናገኘው ቴክኒካል ኳሊፊኬሽን ኮምፒተንሲ ኤንድ ኤክስፒሪየንስ ኢን ፕሮኪርመንት ኦብጀክት የሚለውን ሰብሴክሽን ነው። ሰብሰክሽኑ ላይ ክሊክ ስናደርግ በሚመጣው ገጽ ላይ መረጃዎቹን እንሞላለን። መረጃውን ለመሙላት በቀኝ በኩል አድ ኤክስፒሪየንስ የሚለው ላይ ክሊክ ካደረግን በኋላ በሚመጣው ፎርም ላይ መረጃውን እንሞላለን። መረጃዎቹን በሙሉ ከሞላን በኋላ ከታች የሚገኘውን ሴቭ ምን የሚለውን በተን በመጫን መረጃውን ሴቭ እናደርገዋለን። ቀጥሎ የምናገኘው ሰብሴክሽን ሂስቶሪካል ኮንትራት ነን ፐርፎርማንስ የሚለው ነው። ሰብሴክሽኑ ላይ ክሊክ ካደረግን በኋላ ነን ፐርፎርሚንግ ኮንትራቶች ካሉን እዚህ ኮንትራት ነን ፐርፎርማንስ ዱሪንግ ስቲፑሌትድ ፔሪዮድ ኢን አኮርዳንስ ዊዝ ኢቫሉዌሽን ኢንድ ኳሊፊኬሽን ክራይቴሪያ የሚለው ላይ ከመረጥን በኋላ አድ የሚለው በተን ላይ ክሊክ በማድረግ ይር አውትካም አስ ፐርሰንት ኦፍ ቶታል አሴትስ ኮንትራት አይደንቲፊኬሽን ኔም ኦፍ ክላይንት አድሬስ ኦፍ ክላይንት እንድ ማተር ኢን ዲስፒውት ቶታል ኮንትራክት አማውንት ሞልተን ሴቭ የሚለውን በተን እንጫናለን። ነን ፐርፎሚንግ ኮንትራክት ከሌለን የመጀመሪያውን አማራጭ ማለትም ኮንትራት ነን ፐርፎርማንስ ዲድ ኖት ኦከር ዱሪንግ ደ ስቲፑሌትድ ፔሪድ ኢን አኮርዳንስ ዊዝ ኢቫሉዌሽን ን ኳሊፊኬሽን ክራይቴሪያ የሚለውን በመምረጥ ሴቭ የሚለውን በተን ተጭነን እናልፋለን። በቀጣይ የምናገኘው ሰብሴክሽን ሂስቶሪካል ፔንዲንግ ሊቲጌሽን የሚለውን ነው። ሂስቶሪካል ፔንዲንግ ሊቲጌሽን ካለን ፔንዲንግ ሊቲጌሽን ኢን አኮርዳንስ ዝ ኤቫሉዌሽን ኤንድ ኳሊፊኬሽን ክራይቴሪያ አስ ኢንዲኬትድ ቢለው የሚለው ላይ በመምረጥ አድ የሚለውን በተን በመጫን የር አውትከም አስ ፐርሰንት ቶታል አሴትስ ኮንትራክት አይደንቲፍኬሽን ዲቴይል መረጃዎችን እንደዚሁም ቶታል ኮንትራክት አማውንት በመምላት ሴቭ የሚለውን በተን በመጫን ሴቭ እናደርገዋለን። የፔንዲንግ ሊቲጌሽን ከሌለን ኖ ፔንዲንግ ሊቲጌሽን ኢን አኮርዳንስ ዊዝ ኤቫሉዌሽን ኤንድ ኳሊፊኬሽን ክራይቴሪያ የሚለው ላይ ክሊክ አድርገን በመምረጥ ሴቭ የሚለው ላይ በመጫን መረጃውን እንሞላለን። በቀጣይ የምናገኘው ከረንት ኮንትራክት ኮሚትመንትስ የሚለውን ሲሆን ክሊክ ስናደርግ በሚመጣው ገጽ ላይ አድ የሚለውን በተን በመጫን ነምበር

ተጨማሪ ፊልዶችን መጨመር እንችላለን። በቀጣይ የምናገኘው ሰብሴክሽን ፕሮፌሽናል ኳሊፊኬሽን ኤንድ ካፓቢሊቲስ የሚለው ነው። ፕሮፌሽናል ኳሊፊኬሽን ኤንድ ካፓቢሊቲስ ላይ አቨሬጅ ማንፓወር ፐርማነንት ኤንድ ቴምፖራሪ ማንፓወር የምንሞላበት ፎርም ነው። በምናገኘው ፎርም ላይ መረጃዎቹን ከሞላን በኋላ ሴቭ የሚለውን በተን ክሊክ በማድረግ ሴቭ እናደርገዋለን። በቀጣይ የምናገኘው ኳሊቲ አሹራንስ ኤንድ ማኔጀሪያል